ባኖቢቢ ቢቢ ነፍሷን ለመንጠቅ መሳሪያውን ጥይት አጉርሶ አጠገቧ የቆመውን ወንድሟን እንዲህ ትለዋለች፣ ከኔ ጋር ሰባት እርምጃ ወደፊት ተራመድ። ከዛም ልተኩስብኝ ትችላለ። እኔ ልታደርግ የምትችለው ነገር መግደል ብቻ ነው። ወንድሟ ፊቱ ላይ የርህራሄ ምልክት አይታይበትም። ሰዎች በተሰበሰቡበት መሃል እህቱ ጀርባ ላይ መሳሪያውን አነጣጠረ። ተፈላልጎ መፋቀር ተፈቃቅዶ መጋባት ነገሩ ሰምሮ ደግሞ ቤተሰብ መመስረት ለሁሉም ሰው የተፈቀደ አይመስልም። የተፈጥሮ አንዱ በጎ መገለጫ የሆነውን ፍቅር ሰዎች በፈጠሩት ወግና ባህል መሰረት ያደረገ ሕግ ፍቅርን ያለ ምርጫ ጋብቻን በመስፈርት ያደርጉታል። ይህ በተለያዩ አካባቢዎች ላይ የሚታየው ጠበቅ ያለ የጾታዊ ፍቅር ግንኙነት ባህልና ሕግ መኖሩ ጥሙን ቢሆንም ያለ ፍቃድ ግንኙነቱን በመሰረቱ ጥንዶች ላይ የሚደርሰው ከበድ ያለ ቅጣትን ማየት በእጅጉ ልብ ይሰብራል። ከወደ ፓኪስታን የተሰማውም ታዲያ ከዚህ ሁሉ ጋር የተገናኘ ነበር። ፋኖ ቢቢ ከሳታግዛይ ጎሳ የተገኘች ወጣት ስትሆን ኢሳን ሳምላኒ ከተባለ በሌላ ጎሳ ከሚኖር ወጣት ጋር የፍቅር ግንኙነት ይጀምራሉ። የራስን የፍቅር አጋር በራስ መምረጥ እንደ አመፅ የሚቆጠርበት አካባቢ ውስጥ እንዳሉ ሳይረዱት የቀሩ ባይመስልም በተፈጥሯዊው የፍቅር ኃይል ሁለቱንም እየመራ ግንኙነታቸውን ሳያቋርጡ ቀጠሉ። ይህ የሁለቱ ግንኙነት ታዲያ በጎሳው ባላባቶችና ቤተሰቦች የተወደደ አልነበረም። ይህ ታዲያ ግንኙነቱን አለመውደድ ብቻ ሳይሆን በእነሱ በጎ ይሁንታ ያላለፈ የፍቅር ግንኙነት መሆኑ የንቀት ያክል አርገው መረዳታቸው አልቀረም። ለወጣቶቹ ባኑና ይሳን የአካባቢው ጠበቂ ያለወግና ባህል አብሮ የመኖር ህልማቸውን ለማስቆም በቂ አልነበረም። ለጎሳው መሪዎችና ለባኑ ቤተሰብ ይህ ያልተፈቀደ ግንኙነት ሲወርድ ሲዋረድ የመጣውን ባህልን የጣሰ ነው ብለው በማመን የሁለቱን ግንኙነት ማስቆም አለመቻል የጎሳውን ሕግና ኃይል አቅመቢስ ያሰኘዋል በሚል ሁለቱንም የሚያገኙበት ዘዴ መዘየት ጀመሩ። በኋላ ላይ በወጡ መረጃዎች መሰረት የባኑ ቤተሰብና የጎሳው መሪዎች ወደ ጥንዶቹ መልእክት በመላክ ወደ አካባቢ ተመልሰው እንዲመጡ ወደ ቤት ተመልሰው ስለ ሁኔታው እንዲነጋገሩበት መልእክት ይልኩላቸዋል። ይህ ታዲያ ከላይ ከላይ እንደሚታየው የተፈጠረውን አለመግባባት በንግግር ፈቶ መፍትሄ ላይ የመድረስ ሀሳብ ሳይሆን ሁለቱንም በአንድ ላይ የማገናኘት ወጥመድ ነበር። የጥንዶቹን ግንኙነት የሚቃወሙት የማህበረሰቡ ሰዎች ባኑና ይሳን ፍቅርም ብለው በአንድነት ለመኖር ጓጉተው የኮበለሉ ሳይሆኑ የአካባቢውን ባህል ንቀው ህግን ጥሰው ልኑር ያሉ ወንጀለኞች ናቸው። በዚህም ታዲያ እነሱን ለማግኘት በእንነጋገር በሚል ወጥመድ የተዘረጋው ሴራ ፍሬ አፈራ። በእነሱ ዘንድ እንደ ወንጀለኛ ያዩዋቸው በነበሩት ሁለቱ ጥንዶች ላይ ቀድሞውኑ ተሰብስበው የወሰኑት የቅጣት ፍርድ የሚፈጸምበት ጊዜ ደረሰ። ከፍርድ አስፈጻሚዎቹ አንዱ ታዲያ የራስ ይባኖ ወንድም ነበር። ጁን 4 2025 ዓ.ም ባኖና ኢሳን በርከት ባለ ቁጥር ባለው የአካባቢው ሰው ታጅበው ዲጋሪ ወደተባለ አንድ በረሃማ አካባቢ ደረሱ። ይህ ቀን ታዲያ ለባኖና ኢሳን አጥፍታቸው ለተባሉት ክስ ፍርዳቸውን የሚቀበሉበት ቀን ነበር። የፍርድ አስፈጻሚው ደግሞ የሩቅ ሰው ወይም አንድ ባዳ ሳይሆን የባኖ ወንድም ይሆናል። ይህ የቅጣት ስራ ታዲያ ዓለም እንዲመለከቱ ያደረገውን የቪዲዮ ቀረጻ በካሜራ ይቀረጻል። ወደዚህ በረሃማ አካባቢ ለመምጣት የተጠቀሙበት መኪናና በቁጥር በዛ ያሉ ወንዶች በቪዲዮ ምስል ላይ ይታያሉ። በእነዚህ ወንዶች ማሀል ታዲያ አንዲት ሴት ብቻ ቦታው ላይ ትታያለች። እሷም ባኑ ነበረች። ባኑ ማምለጥ እንደማትችል የተረዳች በሚመስል ሁኔታ ከደቂቃዎች በኋላ የሚፈጠረውን ነገር እያሰበች ወደፊት መራመዷን ቀጠለች። በዚህ አካባቢ ህግም ዳኛ ቦታው ላይ የከበቧት ሰዎች ናቸው። በዚህም ታዲያ የፈረዱባትን በዝምታ ከመቀበል ውጭ ሌላ አማራጭ የላትም። የዚህ ፍርድ ቀማሽ ግን እሷ ብቻ አልነበረችም። እሷም ብሎ የህጉን ጣጣ እየተረዳ አብሯት የተገኘው ኢሳንም አብሮ ለፍርድ ቀርቧል። ኢሳን በሰዓቱ እሷንም ማዳን ራሱንም ማትረፍ በማይችልበት ሁኔታ ውስጥ ነበርእና እሱም እንደባኑ ቀጥሎ የሚፈጠረውን ነገር በዝምታ የመቀበል ግዴታ ውስጥ ነበር። የፍርዱ የመጨረሻዎቹ ደቂቃዎች ደረሱ። በቅድሚያ ባኖ ቢቢ ለብቿ ሆና ወደፊት በዝግታ ትራመዳለች። በዚያች ቅጽበት በአእምሯ ምን እያሰበች እየተራመደች እንደሆነ ማወቅ ባይቻልም ሁኔታዋ ግን ልብ የሚሰብር ነበር። ትዕይንቱን በቪዲዮ ምስል ለማስቀረት ከተሰበሰቡት አንዱ በመኪና ኋላ ላይ ቆሞ ይቀርጻል፣ ሌሎች በቆሙበት የስልካቸውን ካሜራ ወደ ባኗ አነጣጥረው የሚፈጠረውን ይጠባበቃሉ። ባኖቢቢ ቢቢ ከጀርባዋ ሞት የሚተፋውን መሳሪያ ይዞ ለሚጠባበቀው ወንድሟ እንዲህ ስትል ተሰማች። ከኔ ጋር ሰባት እርምጃ ወደፊት ተራመድ፣ ከዛም ትተኩስብኝ አለ ከዛም ቀጥል አድርጋ የተፈቀደልን እንድትተኩስብኝ ብቻ ነው። ከዛ የዘለለ ምንም ልታደርግ አትችልም አለችው። ይህ ንግግር ለባኑ ቢቢ የምድር ላይ የመጨረሻዎቹ ቃላት እንዲሆኑ ሆነ። ከሌሎቹ ወደፊት ፈንጠር ብላ ጀርባዋን የሰጠችውን ባኑ ወንድሟ መሳሪያውን አነጣጥሮ ተኩሰባት። ለወንድሟ የእህቱን ነፍስ ለማጥፋት አንድ ጥይት ብቻ በቂ አልነበረም ሶስት ጊዜ ያክል አከታትሎ በመተኮስ ባኖ መሬት ላይ ወደቀች ቀጣዩ የሞት ሰልፈኛ የባኖ የፍቅር አጋር ይሳል ነበር እሱም ማምለጥ ከማይችልበት ወጥመድ ውስጥ ተይዞ የሚወዳትን ሴት ሞት በቁሙ እንዲመለከቱ ነው በቀጣይ ነፍስን ከስጋ የምትነጥለው መሳሪያ ወደሱ ተነጣጠረች ቀደም ሲል እህቱን ተኩሶ የገደላት የባኑ ወንድም እራሱ ወደ ኢሳን ፊቱን አዙሮ ወደሱም ቃታውን ሳበው፣ ኢሳንም ወደቀ። ነገሩ በዚህ አላበቃም። በጥይቱ ሩምታ ሞተው ጎን ለጎን የወደቁት ላይ በሬሳቸው ላይ ሌላ ጥይት መርከፍከፍ ከፍ ጀመረ። ባኑና ኢሳን በአንድ ቀን ሞቱ። የተቀረጸው የቪዲዮ ምስል በተለያዩ ማህበራዊ ሚዲያዎች ላይ መሰራጨቱን ተከትሎ መላው ዓለም ተቀባበለው። የአይነቱ ፍርድ ለአካባቢው አዲስ ባይሆንም ይህ በቪዲዮ ምስል በግልጽ እየታየ የተሰራጨው ክስተት የነገሩን አሳሳቢነት ይበልጥ የሚያጎላ ሆነ። በፓኪስታን የሰብአዊ መብት ኮሚሽን መረጃ መሰረት ባለፈው አመት ብቻ በዚህ አይነት ተመሳሳይ ፍርድ 335 ሴቶችና 119 ወንዶች ተገለዋል። የአስደንጋጭ ቁጥር ታዲያ በሰብአዊ መብት ኮሚሽን ቢገለጽም መንግስት ለነገሩ አጥጋቢ ትኩረት አልሰጠም በሚል የተለያዩ ቅሬታዎች ይነሱበታል። እስካሁን በባኑና የኢሳን ግድያ የባኑን ወንድም ጨምሮ አስራ ሶስት የሚሆኑ ሰዎች በቁጥጥር ስር ውለዋል። በዚህ አካባቢ ጎሳ ነዋሪዎች መሰረት በእነሱ ዘንድ ያልተፈቀደ ንጾታ ግንኙነት በሞት መለያየት አማራጭ ያደረጉት ህግ ይመስላል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።